ጤና ይስጥልኝ ተመልካቾች እንደምን ቆይታቸዋል? በቅዳሜ መልክ የመዳረሻ መሰናዷችን ላይ ነው የምንገኘው። ዛሬ ለጌት ያለ ቦታ ይዣቸው የመጣሁት አዲስ አበባ ውስጥ የሚገኝ ኪነ ጥበብን፣ ተፈጥሮን እንዲሁም ለጌት ያለ ኪነ ሕንፃን በውስጡ ያቀፈ ነው። እንግዲህ ስለዚህ ቦታ እዚህ ከመምጣቴ በፊት ብዙ ነገሮችን ሰምቻለሁ። በጣም ግቢው ያምራል፣ መንፈስን የሚያድስ የሆነ ነገር አለው። ለማንኛውም ዞር ዞር እያለን ምናይ ይሆናል። አብራችሁ ቆዩ። ተመልካቾቻችን ስለ ዞማ ሙዚየም ፓርክ ደግሞ ተጨማሪ ሀሳብ፣ ስለ ቦታ ውስጥ ስለሚገኙ ነገሮች ደግሞ ዋና ስራ አስኪያጇ መስከረም አሰግድ አጠገቤ ትገኛለች። ዞር ዞር እያለን የምና ይሆናል። አብራችሁን ቆዩ። እናመሰግናለን። እናመሰግናለን። እኛ። እሺ፣ በጣም ነው የሚያምሩ ግቢያችሁ በጣም ሰፊ ነው። እንደው ከሀሳቡ እንነሳ። ዞማ የኢትዮጵያን ስነ ግንባታ በአጠቃላይ በተለይ ሰው ቀን በቀን የሚኖርበትን ቤቶች ታሪካዊ ቤቶች አጠገብ ያሉትን ያ የታሪካዎች ቦታዎች ስጎበኝ ድሮ ድሮ ልጆች የገና ትንንሽ ሆነው ያየኋቸው፣ ለምንድን ነው እነኚህ ነገሮች እንደዚህ ይህን ያህል ዓመት የቆዩ ሁለት መቶ ሶስት መቶ አራት መቶ ዓመት ምናልባት ሺህ ዓመትም የቆዩ ግን የታሪካዊ ቱሪስቱ የሚሄድበት ሳይሆን ከእነሱ አጠገብ ያሉት ቤቶች ይህን ያህል አመት እንዴት ቆዩ የሚለውን ነገር የግንባታ ውስጥ አንድ የሆነ ጥበብ አለ ና ለምን እሱን ወደ መሬት አናወርደውም በሚል ነው። ና አንዱ ቤቴን ብሰራ ከዘመድ ና ከጓደኛ በስተቀር አይጎበኘኝም። ስለዚህ በግድ ኢንስቲቱሽን ማቋቋም አለብን የሚል ነው። ጭቃ በእንደዚህ መልኩ ተሳትቶ አያዋለሁ ብዬ አላሰብኩም ነበረ። ይሄ እንግዲህ እዚህ ጋር የምታየው የአሻራ ምልክት ወይም ደግሞ እጃችን አሻራ ነው ወይም ደግሞ ሌላው ደግሞ ያው እንትን ውጣ ገቡ የህይወትን ውጣ ገብ የሚያሳይሽ ነው። ሌላው ደግሞ የኦፕቲካል ኢሉዥን የሚለውን ነገር ይፈጥራል። አንዱ ወደ ውስጥ የገባ የወጣ ምናምን ይመስልሻል። እሱም ራሱ በስራው ጥበብ ምክንያት የመጡ ናቸው ን ተብሎ የታሰቡ ናቸው። ይሄን ይኸውልሽ እንግዲህ እኔና ኤልያስ እሱ ደግሞ ይህንን አልተማርኩም። እንግዲህ እንግዲህ አክሱም የሰሩት ላሊበላ የሰሩት አርክቴክቶች የነበረ ያኔ አጫውቱልሽ ነው ግን እዚህ ጋር ግን ምንትን ምንድን ነው ይሄ ምልሽ አርክቴክት፣ ሁሉም ብዙ ጊዜ እንዲህ አይነት ነገሮች አያስተምርሽም። አሁን እዚህ ጋር የምታያቸው ከላይ ጀምሮ ወደ ወደዛም ስዞሪ የአባጨጓሬን ታሪክ ነው የምታየው እና የኑሮ እንዴት ለውጡን ማለት ነው። አበካ አዎ፣ ወደ ቢራቢሮ እሱን ነው የምናየው። እኛም ይኸውልሽ አሁን ሆን ብለን ምልክታችንን አባጨጓሪ ያደረግንበት ምክንያት እንትናችን ሎጓችን ነው። ምክንያቱም ብዙ ጊዜ የመጨረሻ አሁን ነው የምትወጪው የመጨረሻ ላይ የምታየው ውበት ብቻ እንጂ አነሳሱን አትመለከችም። ታገስ በሽም ታሪኩን አታይም። አባጨጓሪ ነበርሽ ወይ የሚል ራሱ ሰሞኑን አንድ ትሬንድ እንደሆነ መዝሙር አለ ቢራ ቢሮ ትግስትስ ራሱ ይህን ቦታ ለመስፋት መታገስ ነበረብን እና ሀገር በቀል እውቀቶች በቃ ሀገር እየጠፉ መጡ እና በዛን ሰዓት ነው የተሰራው እና አንድ ጊዜ ጀምሮ በቃ ትንሿም ዞማ ላይ ያሉ ነኝ ፊደሎች እናንተኖች እና ይሄንን እንደ ሳምፕል ለማስቀመጥ ነው። ቁጥሮች በተለይ ደግሞ ልጆች አያውቋቸውም። ይብ ፊደል እንኳ ቢጽፉ ቁጥሮቹን አያውቋቸውም እና እነኚህ ቁጥሮቹ ናቸው። ዞማ ፓርክን ምንድን ነው ለየት የሚያደርገው ነገር የሙዚየሙ አሰራር ነው። ከሌላ ዓለም በጣም የሚለየው ይሄንን ሙዚየም በተለይ እንዲታይ የፈለግ ነው የግንባታ የህንጻ አሰራራችንን ብቻ ሳይሆን ለምሳሌ በ ኢትዮጵያ በጣም በጣም አንዱ የሚያስተነግጥሽ ነገር የተፈጥሮ ሀብታችን በጣም የተለየ ነው። ልክ በቃ የሰው ዘር መጀመሪያ አይደለም ባለው መገኛ እንደሆነ ባለው የእጽዋት መገኛ ሆነን ይመስለኛል። በስሜት ነው እንጂ ለም በሙሉ እጽዋት ነው። ግን እዚህ በጣም ብዙ የሚገርሙሽ አይነት እቺ ሀገር በጣም በዚህ የከበረች ነች ይሄ ቡና ይሉሽ እንደዚህ አምሮበት ደግሞ ይጣፍጣል ይሄ ቆንጆ ቡና ነው ኦርጋኒክ ነው ስለዚህ ሀገር በቀል የሆኑ ጻዋቶች ከየቦታው በመጥፋት ላይ ያሉትንም እየፈለግን እያመጣ መድኃኒት የመድኃኒት አይነቶች ብዙ አይነት ሌላ ቦታ የማታዩን ነው የምታዩ እዚህ የተለያዩ መድኃኒቶች አሉ በየቦታው ያደርግናቸው እና ኢትዮጵያ ለዚህ የታደለች ሀገር ነች የቅመማችን ብዛት የእህሎቻችን ብዛት፣ እንደ ቀላል ሀገር። ምንድን ነው ያነሳሳሽ ነገር ይህንን ቦታ ለመፍጠር? ፍቅር። ምንም በቃ ለሀገሬ ላለኝ ፍቅር፣ ለተፈጥሮ ላለኝ ፍቅር፣ ለሰው ላለኝ ፍቅር እና ለጥበብ በተለይ ደግሞ ላለኝ ፍቅር ነው። እኔ ብቻዬን አይደለሁም ግን እዚህ ጋር ከአሁኑ ጀምሬ ማሳወቅ ምፈልገው ኤሊያስ ስሜ ነው። በደንብ እንዲታወቅልኝ ከኤሊያስ ስሜ ጋር ነው አብረን የሰራ ነው ኢትዮጵያ የወለደችው አንዱ ትልቅ አርቲስታችን ነው። መላው ዓለም ውስጥ ትልቁ ሙዚየም ውስጥ የሚገኝ ማለት ነው እና ከአብረን የሰራ ነው። እንግዲህ ይሄ አብሮ ተባብሮ ሲሰራ፣ ተደምረን ስንሰራ የምናመጣው ውጤት ነው። የተለያየ እውቀት አለ፣ ተመሳሳይ እውቀቶችም አሉ። እሱን ስናጣምረው ነው የምታየው የጥምር ውጤት ነው። ምን ምን ነገሮችን ይዟል ዞማ ሙዚየም ፓርክ? ቅድም አሁን ያየሽው ሬስቶራንት አለ፣ እዚህ ጋ ካፌው አለ። ብዙ አይነት እንስሳቶች አሉ። ከእጽዋቱ ልዩ የሚያደርገው ትምህርት ቤት አለው። ሚውዚየም አለው፣ ጋለሪ አለው፣ ኤግዚቢሽን እናሳያለን፣ የተለያዩ ወርክሾፖች አሉት። ዞማ ማለት እንግዲህ ብዙ አይነት ነገር የሚካሄድ ከጥበብ ጋ የተያዘ ነገር ማንኛውም የሚካሄድበት ነው። የሚጎበኙ ልጆችን እየተመለከትኩ ነው። እዚህ አካባቢ የልጆች መጫወቻ አለ። ይሄ ልጆች ልጆች ብቻ አይደሉም፣ ብታይ ቤተሰቦቻቸውን ጭምር እዚህ ጋ ልጆች የሚጫወቱበት ቦታ ነው። እንትንም በጣም ዋናው ደግሞ ይሄ ቤተሰብ ቦታ ነው። ብዙ ቤተሰቦቻቸውን ልደት ያከብሩበታል ምን ይላሉ እና ይጫወታሉ። ደስ አላችሁ? ደስ እያላችሁ ነው? ጥሩ ጊዜ እያሳለፋችሁ ነው ውድድ ነው የማደርጋችሁ። እጽዋቱ በተጨማሪም የአእዋፋት ድምጽ አለ። በጣም ልክ ነው። አዋፋቶቹ እንግዲህ እኛ እዚያ ብዙ አይነት ወፍ ነው ያለው። የኮርኔል ዩኒቨርሲቲ የሚባለው ራሱ የበርድ ዋቸርስ ሆት ስፖት አድርጎናል። ወይም ደግሞ ወፎች የተለያዩ ወፎች የሚገኙበት ዋናው ቦታ ብሎ ሰይመውን ዌብሳይታቸው ላይ ሙሉኛ ነን። ወደ ሰባም የሆነ ወፎች አግኝተዋል፣ ከዛም በላይ አግኝተዋል። በየጊዜ የሚያገኙትን ያወጡታል እና ይሰሩበታልም ሌላ ቦታ የሌለ ግብጽ ውስጥ የጠፉ ወፎች እዚህ አሉ። የተለያየ አይነት በጣም የሚያስተነግጡች ወፎች ናቸው ያሉት። አሁን ልጆቹ ወደሚያርሱበት እና ስለ እርሻ የሚማሩበት ቦታ ነው። ልጆች ያርሳሉ። እንደ አጋጣሚ እንደውም ተማሪዎቹ እዚህ እየተማሩ እናገኛቸዋለን ማለት ነው። የባብለን እንመልከታቸው። ይቅርታ አንድ ሴኮንድ። ረብሽ ዲቪዥን ላይ ናችሁ። ተቀመጡ። ምን እየተማራችሁ ነው? እንደዚህ ዶሮዎች አሉ እንቁላል ሲፈለፈል ያሉ እንደገና ወደ ጫጩት ሲለወጥም ያሉ። ስለዚህ እዚህ ውስጥ ያለው ትምህርት ሁሉንም ያካካት ያካተተ አሁን ለምሳሌ እኛ ትምህርት ቤት ክፍሎቻችን በቁጥር አይደለም። እኛ ብዙ በቁጥር አናምንም፣ በማወዳደርም አይደለም። እኛ ትምህርት ቤታችን ውስጥ ይሄ ፉክክር የለም። አንደኛ መውጣት ሁለተኛ መውጣት እንደዚህ ጥሎ ማለፍ አይደለም። በቀለም ነው የለያየናቸው እና የየራንዱ ክፍል የራሱ አትክልት ነው የሚተክለው። ይሸጡታል ደግሞ ሸጠው ደግሞ ስለይሳብ ይማራሉ። እዚህ ጋር እንግዲህ እግርሽን ባክቴሪያ ይዘ እንዳገባ እንግዲህ። ላሞች ይኸውልሽ፣ እንግዲህ በሙሉ የሚታለቡ ናቸው። የአካባቢውን ሰው ነው የምንሸጠው። ሽልማለች። ከምን ተነሳችሁ ነው? አሁን ትምህርት ቤቱ ጋር ነው መሰለኝ የምንገኘው። አዎ ትምህርት ቤቱ ነው። አዎ የተወሰኑት እንግዲህ በጭቃ ነው የተሰሩት። እሺ ያው ልጆቻችንም ጭቃ ብዙ ነገር ይሰራሉ። እና እዚህ ዋናው የእጅ የነኩ መማር ነውና በብዙ ላቦራቶሪዎች አሉ። የሂሳብ ላብ አለን፣ የሳይንስ፣ የቋንቋ፣ የምን እና ተማሪዎቹ በዛ ዛውስ ነውና የምናስተምረው አካቶ ነው ስለዚህ አንድ ጠረጴዛ ላይ አምስት ልጅ ተቀምጦ ነው የሚማረው። የእርስ በእርሳቸው ነው እንዲማማሩ የምናደርገው እና ለእኛ በጣም ይሄ ሰክሰስፉል አድርጎናል የምናስተምርበት መንገድ ላይ ማለት ነው። አሁን እስከ ስምንት ነን። የሚቀጥለው አመት እስከ አስር ለመሄድ ነው አላማችን። ስለዚህ ነው የሚቀመጡ ስንት ተማሪዎች አሉ ማለት ነው? ሁለት መቶ ሀያ ይሆናሉ መሰለኝ እንደዚህ አካባቢ ነው። አሁን ወደ ዛብት ገቢ እራሱ ነው ወደ ነርሰሪው ምናምን ነው ምሾ ወደ አብነው በጣም ወደ ዴኬሩም አለን። ከዚህ ከነርሰሪ ጀምሮ እዚህ ወደ ኪንደር ጋርደን ወደ ምን እያለ ይመጣል እና ተማሪ እርስ በእርሱ እንዲባል ነው። እዚህ ሮቦቲክስም ይማራሉ። ወደፊት ዞማ ሙዚየም ፓርክን ለማስፋፋት እየተሰራ ያለ ስራ አለ። አለን ያው እንጦጦም ላይ እየሰራን ነው። ያው ለማስተላለፍ ነው ለሚቀጥለው ትውልድ የምናስተላልፍበት መንገድ ነው እያዘጋጀን ያለ ነው። ግን አንድ መሰናክሎች አሉ። እኛ ጋር አጠገባችን የሚሰራው ግንባታ ከዓላማችን ጋራ በጣም ተቃራኒ ስለሆነ እሱ ትንሽ እኛን አደጋ ላይ ጥሎናል። በተረፈ ግን ዋናው ዓላማችን ለሚቀጥለው ትውልድ ማስተላለፍ ነው። በጣም ነው ማመሰግነው ለነበረን ቆይታ። እኔም በጣም ነው ማመሰግን፣ መቤት እንግዲህ ተመልካቾች ዛሬ በቅዳሜ መልክ በመዳረሻ መሰናዷችን አዲስ አበባ ውስጥ በሚገኘው ዞማ ሙዚየም ፓርክ ተገኝተን እንዲህ አስቃኝተናቸዋል። ከተማ ውስጥ እንደዚህ አይነት እንግዲህ ተፈጥሮን እንዲሁም ኪነ ጥበብን ለየት ያለ ደግሞ ኪነ ህንፃን ማየት ከፈለጋችሁ እዚህ ቦታ ላይ መምጣት ትችላላችሁ። መሀል ከተማን ያለው አብራችሁን ስለነበራችሁ ከልብ እናመሰግናለን። የቅዳሜ መልክ ይቀጥላል።